ሰላም እንደምን አላችሁ? እንደምን ቆያችሁ? ወይ ያላችሁበት ሰላማችሁ ይብዛ እያልኩኝ እግዚአብሔር አምላካችን ለዚህ ስላደረሰን በእውነት ስሙ ይክበር ይመስገን። በዛሬው በነው መርከብ የሚላ ቆይታችን እንደዚሁ ብታደምጧቸው ወይም ብናደምጣቸው በጣም ነገር እንጨብጥባቸዋለን ያልኳቸው መልዕክቶች አሉ። እነሱ እንድታደምጡ ነው እንግዲህ እየላችሁ የመጣሁት በቅደም ተከተል ሀሳቦቹን እናደምጣለን። ወደ መጀመሪያው መልዕክት ልሰዳችሁ፣ መልካም ቆይታ ይሆንላችሁ። በመንግስተ ሰማያት እንደው ትልቅ ሰው ማን ነው አሉ ጌታን የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስሞን ወልደ ዮና የዮና ልጅ ስሞን ሆይ አንተ ብፁ ነህ። ብፁ አንተ ስሞን ወልደ ዮና አንተ ብፁ ነህ። አንተ አለት ነህ። አንተ ኮኩ አለት የሚል ስም አወጣልሃለሁ። ወበዛቲ ኮኩ አህንፃ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔ ንሰራት አለው። ወይ ክልዋ አናቅፀ ሲኦል አንቀልቅሎታ ወአማስኖታ የሲኦል ደጆች አህናውፃቱም ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሀ እሺ፣ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ፣ ለምን አንድ ጥያቄ በሎ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራውተ ዘ መንግስተ ሰማያት ዛሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሃ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። አሃ ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን፣ አቤት ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው፣ አንዱ ተንኮል አሁን። አዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ አዚህም ውስጥ አለ አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻለህ ነበር ይልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት፣ ማለት ነው። ችግር እኮ ነው። እናንተ አሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተክርስቲያን አባቶችን ይህ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው እኒህ ሰውዬ ተነካክተዋል ማለት ነው ይባላል። የመንግስት ሌባ ነው ቢባል ደግሞ እኔም አላልኩም ተሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ ይህ መንግስት ሊገለብጡ ነው ማለት ነው። ደግሞ ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማስቲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉት። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል። አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። አንዳይችሉ አደረጋቸው። ጥሩ ጥሩ። በዚህ ተረተናል፣ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ ባሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ አሁን ሌላ ጥያቄ አሁን የማይታለፍ ጥያቄ መጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ እንግዲህ እኔ የአብ የባህሪ ልጁ እገብራለሁ እንዴ አስገብራለሁ እንጂ የንጉሥ ነገስት የአብ ልጅ እኮ ደግኔ የንጉስ ልጅ ነኝ እኔም ንጉስ ነኝ አላቸው። ግን ከመአይታው ወቁ ህዝብ ህዝቡን እንዳይበጠበጥ ግን አለ። ቅዱስ ቀርሎስን ቅዱስ ጴጥሮስን ሂድና ህባይር እዚያ ሳ ተቀበልና አሳ አጥማጆች ደ አሳው ግብር አምጥተ ክፈላ አለው። ከዚያ በኋላ ተመልከቱ፣ ምን አደረገ? አሳው ሲወጣ ካሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረግ መስላችሁ? ህግን ማክበር ስለሚገባው የህግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለኔ ባህር ትገብርልኛለች፣ እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ፣ ምድር ተገብርልኛለች፣ ሰማይ ለኔ ይገብራል። ይባርክዎ ሁሉ ግብረ እግዚህ ለእግዚአብሔር እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣል። አሀ ለእኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ አወጣና ወፀዋ ሀደ ህፃነ ዋአ ቀመ ማይከል የሆሙ ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ በማስንም ሳይጠራ ሌላውንም ሳይጠራ፣ አንድ ህፃን አመጣና ከመካከላቸው አቆመ። ህፃን ነው ያን ህፃን አቆመና ምን አላቸው? አማን አማን እብለክሙ እመ ኢተመየጥክሙ ከመዝንቱ ህፃን የተበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ፣ እንደዚህ ህፃን ካልሆናችሁ መንግሥተ ሰማያት አትገቡማል። ዛተሀተ ርእሶ ከመዝንቱ ህፃን ውቱ የአቢ በመንግስተ ሰማያት እንደዚህ ምራችን ቃሎትን ያሰማልን። እንግዲህ አባታችን በጣም እናከብራቸው የምንወዳቸው አባት ናቸው እና እንግዲህ ስለ መንግስተ ሰማያት ሰው እንዴት ነው መግባት የሚችለው የሚለውን ነገር መነሻ ማድረገው መልእክቱን ያስተላለፉልን። እንደ ህፃን ካልሆናችሁ መንግስተ ሰማያት መውረስ አትችሉም። የሚያውቅ ህፃናት ታውቋቸዋላችሁ፣ እና ባህላቸው አሁን ተላልታችኋቸው መልስ ያወሯችኋል ማለት ነው። ስልጣችኋቸውን ይበላሉ መንገድ ላይ ወይም የሆነ አደጋ የሚያደርስ ለሚያደርስ ነገርን ለይተው አያውቁም። በቃ ምንም ከምንም ነገር ነፃ የሆኑ ማለት ነው እና ህፃናት ማለት ቅን ናቸው። ልቦናቸው ቂም መያዝ አይችሉም በውስጣቸው ምንም በቃ ያው ህፃናትን ባህሪ ስለምናቅመት እና እንደ ህፃን ካልሆናችሁ መንግስተ ሰማያትን አትወርሱም ብሏቸው መለሰላቸው ማለት ነው። እንግዲህ ህፃን ማለት ምን ማለት ነው የሚሆን ደግሞ እናንተም በደንብ ታውቁታላችሁ እና እንደ ህፃን እንሁን ነው። እንደ ህፃን ከሆን እግዚአብሔር መንግስት ተሳታፊ ሆነን መኖር እንችላለን። ለማለት ያክለው ወደ ቀጣይ መልእክት እንለፍ። የዋህነት ምንድን ነው? አውቆ መተው። የዋህነት ምንድን ነው? ችሎ ማለፍ። የዋህነት ምንድን ነው? ምዕመናን፣ እኔ ባላየው መድኃኔ ዓለም ያይልኛል። የዋህነት ምንድን ነው? እኔ ባልናገረው እግዚአብሔር ይናገረው። የዋህነት ምንድን ነው? እኔ ባልፈርድበት መድኃኔ ዓለም ፍርድ፣ የመድኃኔ ዓለም። የዋህነት ምንድን ነው? እኔ ባልበቀለው በቀሌ በቀል የማን ነው? በቀሌ እግዚአብሔር። የዋህነት ማለት ይህ ነው። የዋህነት ማለት ተበድሎ እንዳልተበደሉ መሆን ማለት ነው። የዋህነት ምንድን ነው? ሃዳ የበቀል መሆን፣ ይቅርባይ መሆን፣ ይቅርባይ መሆን። እኛ እኮ ቂመኛ ታራቂዎች ነን። ቂመኛ ታራቂዎች። አንዳንድ ሰው ከታረቀ በኋላ መምህር እገሌን እንዳይከፋቸው ብዬ ነው እንጂ ቆይ አንተንማ አሳያለሁ ይላል። እንዲህ አይነት ሰው አለ። አንዳንዱ ከታረቀ በኋላ እነ ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንተንም አሰራልሃለሁ ይላል። ቂመኛ ታራቂዎች ነን ብዙዎቻችን። በሚገርም ሁኔታ አንዳንድ ሰው ብሞትም፣ ሽማግሌ ተሰብስቦ ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም። ታረቅ ሲባል ማይታረቅ ብሞትም ከእሱ ጋር አልታረቅ የሚል ሰው ገጥሟቸው አያውቅም። ከሞተማ ማን ይፈልገዋል? እንዲህ አይነት ሰው አለኩ ብሞትም ይቅር አልለውም የሚል ሰው ገጥሟቸው አያውቅም። መድኃኔ ዓለም ግን በሞቱ ምን አለን? ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው። የሾህ አክሊል ደፍቶ፣ ጎኑን በጦር ተወግቶ፣ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ምን በላቸው አለ ይቅር በላቸው። እኛ ቁስላችን እየተሰማን ይቅር እንላለ? ዛሬ አረብ አደል፣ ቀኑን እናስታውሰው እንጂ ቁስላችን እየተሰማን እኛ ይቅር እንላለን? ምመና ቆይ ቁስል የለር ሰው አደል ምንለው። ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ አሁን ፊቱን አታሳዩኝ ነው ምንለው አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለም ብሎ ማለፍ አይደለም፣ ከዚህ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራም ያንገሸግሸንን ስናስበውም ያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ ጠላታችሁ ቢከፋ ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለንም። እንደ አይሁድ የሾህ አክሊል አልደፋብንም። አረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹህ አደለንም። ንጹህ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ፣ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት እኮ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። አያችሁ እኛ እንዲህ አይነት ልባለን የይቅርታ ልባለን መመና አንዳንድ ጊዜ እኮ ታረቁ እንኳን ስንባል ለመታረቅ ፈቃደኞች አይደለም። አንዳንዱ ምክንያት ምክንያቱ በራሱ ምንም አይገናኝም ከእርቅ ጋራ። ታረቅ ሲባል የቀኝ አዝማች ዘርሁኛ የደጅ አዝማች ዘርሁኛ አባቴ በማይጨው ባድዋ ጦርነት ዘምቶ እሱን ነው ዝቅብዬ ይቅርታ የሚጠይቅ የሚል ሰዋለ። አሁን መታረቅን ከዘር ጋራ ምን አገናኙ? ፊደል የቆጠረው ደግሞ ፊደል የቆጠረው ደግሞ ሁለት ዲግሪ ይዤ ነው እንዴ ከዚህ መሀይም ግር ስር ወድቄ ይቅርታ የምጠይቀው የሚል ሰዋለ። ምን አገናኙ? አሁን አንዳንዱ መታረቁንስ ልታረቅ እናንተን የመሰለ ሽማግሌ ቤት የደረስ መጥቶ ግን ቂሜን አረሳም። እንዲህ አይነት ነገር አለ። ይቅርታን በሕይወታችን እንለማመድ። የዋህነት አዳጅ በቀል መሆን ነው። ለመምህራችን ቃሎት ያሰማልን። ቅድም መምህራችን አባገብረት ያሳለፉት መልእክት ማለት ይሄ ነው ማለት እንደ ሕጻናት በሆን ማለት ነው። ሕጻንነት ማለት እንደሆነ ተጣልተው ተደባድበው ተኳርፈው ወዲያው በሰከንድ ውስጥ ረስተውት እንደ መጀመሪያው ምንም እንዳልተፈጠረ መሆን ማለት ነውእና ይገባኛል። ደግሞ በነገራችን ላይ በጣም ትልቅ ደስታ ያለው ጥላታችሁን እንደራሳችሁ ውደዱ ይላል መጽሐፍ ቅዱስም ራሱ ማለት ነው። ጥላትን በመውደስ ውስጥ ያለ የሚሰጥ በረከትን ራሳችሁ ቀምሳችሁ ነው የምታረጋግጡት እንጂ እኔ ስለምናገር አይደለም። ነብየ እግዚአብሔር ቅዱስ ዳዊት እግዚአብሔር ጣፋጭ ነው ይላልና፣ ጣፋጭነቱን ግን ከእኔ አፍ አይደለም ነው ራሳችሁ ቀምሳችሁ አጣጥሙት ነው። ይቅርታ ማድረግን መለማመድ አለበት። እርግጥ ይገባኛል፣ አቅም ይፈልጋል። አቅም ነሰንስ ጥላትን መውደድ የሚችል ልቦና ይፈልጋል። ያንን መቋቋም የሚችል አቅም ሁላችንም ይጠይቃል። እንደስናወራው ቀላል ላይሆን ይችላል። እውነት ነው፣ ይገባኛል። ግን ደግሞ ቢሆንም ግን የሚመጣውን በረከት የሚደረገውን የእግዚአብሔርን ቃል ከክርስቶስ ቁስል አይበልጥም ነው መምህራችን የሚያሳለፉት መልዕክቱ ስለሆነ ማለት ነው። ስለዚህ አሁንም ቢሆን በግለሰብ ደረጃ በቤተሰብ ሊሆን ይችላል፣ በጓደኛም፣ በአካባቢያችሁም፣ በማንኛውም ዘርፍ ባላችሁ ቤታችሁ ያስቀየሟችሁ ሰዎች፣ ያስከፋችሁ ሰዎች ያላችሁ፣ እንደዚሁም ደግሞ ለመታረቅ ይቅርታ ለማድረግ ቅር አሉመንቱ እያላችሁ ያላችሁ ካላችሁ ያላችሁ ካላችሁ ፕሊስ ታዉትና ይቅር ታበሉ። አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ። አቤት አዲስ መናኝ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ አማኝ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልዮም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው ዝም ብለው ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ። አይደለም ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባይታውያኑን፣ የጸሎት ሰዎችን፣ የጾም ሰዎችን፣ እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ መቼ ጸለያችሁ? መች ሰገዳችሁ መች ጾማችሁ ይላል እሱ በሶስት ቀን አንድ ቀን ነው የምመገበውም ሊል ይችላል ይረደው አልሆን ብሎ ከተወሰነ ጊዜ በኋላ ግን ሁሉም የለም ሁሉንም ጥሎት ይኮበልላል ይሄ የአዲስ መናኝ ጠባይ ነው አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው በህልሙም በውኑም በሐሳቡም ዛሬ እግዚአብሔር እየተገልጦልኝ ነው የሚል ወደ ኢየሱስ እየከሄርን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት፣ ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን ሰላም ይኑረን ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር ብላ ቤተ ክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ መልኩ እንዲቀየር ሀሳቡ እንዲለወጥ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለ። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ አለመረዳት ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ ካለ ልጅነቱ ያጠራጠራል የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት እኔና እኔን መሳዮች ለማስታመም ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በህግ እንሂር ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል ለምን አልክ አንለውም እናቱ ናታ የተገሰጸች የማይደፈር ነው የተደፈረው። ስለዚህ ለዚህ ለዚህ ልብ አድርጉ። በተለይ በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሁነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በአጠቃላይ ጠቅለል ያለው መልእክት እንግዲህ ለመምህሮቻችን ቃልሁትን አሰማልን ለማለት ወዳለሁ። ለአባቶቻችን ለመምሮቻችን ቃልሁትን አሰማልን እንግዲህ ከመጀመሪያው ጀምሮ አባ ገብረ ያስተላለፉት መልእክት ሰምተናል። እንደዚሁም ደግሞ ሌላ እንደ መምህራችን ያስተላለፉት ሰምተናል። ብዙ አባታችን ያስተላለፉትን መልእክት ጠቅለል አድርገን ስንመለከት መንፈሳዊነት ላይ በጣም ትኩረት ማድረግ አለብን። እንግዲህ መንግስተ ሰማያትን ሊወርስ የሚችል ማነው ነው በመንግስተ ሰማያት ማነው ትልቅ ቦታ የሚሰጥ የሚለውን አባታችን ያመስሎት ሀሳብ አለ፣ አባ ገብረ ኪዳን ማለት ነው። እንግዲህ እንደ ሕፃን ካልሆናችሁ መንግስተ ሰማያትን መውረስ አትችሉም ተብሏል። እንግዲህ ሕፃን ማለት ምን ማለት እንደሆነ ባህሪው ይታወቃል እና ያው የይቅርታ ልቦና አላቸው ነው። አሁን ተደባድ አሁን ተጣልታቸኋቸው እናንተ በቅምላ ድረሱ ይችላላችሁ እነሱ ግን ረስተው ታበቃ መያችሁ። እንደዚህ ነው ሕፃንነት ማለት ነው። መንግስተ ሰማያትም እንደ አይነት ሰው ለመሆን አለበት ነው። እንደ ህፃን መሆን አለባችሁ። ህፃን አሁን አኩርፎ፣ አሁን ተልቶ፣ አሁን መታችሁት ቂማ አይዝም። እራሱ ወዲያው ይረሳል። ለጊዜው ነው። በሰዓቱ ድርጊቱ ሲፈጸም ያን ነገር ሊናደድ ይችላል፣ ብዙ ሊበሳጭ ይችላል። ግን ከተወሰነ ሰከንድ በኋላ ይረሳል ነው። እኛስ ከሰው ጋር ስንኖር በብዙ አይነት መልኩ ልንጋጭ እንችላለን፣ ልንነጋግር እንችላለን። ግን ያን ነገር እንረሳለን ወይ መልሰን እሱን ሁላችን መፈተሽ አለብን ነው። መምህራችን የሚያስተላለፉልን ሁለተኛው መልእክት ላይ ያስተላለፉልን ስለ እርቅ ማለት ስለ ይቅርታ፣ ስንቶቻችን ይቅር እንላለን? ይቅርታ እንለማመድ። ያለን ይቅርታ ምን ያክል ዋጋ ያሰጣል? ምን ያክል በረከት ያሰጣል? ከክርስቶስ ሲበልጣል ይ እናንተ ቁስድ እውነት ነው። ብዙ ሰውንም አጋጥሞ ስለሚያውቅ ሰዎችንም ለማስታረቅ ሞክራችሁ ሊሆን ይችላል። እኔም በግል አጋጥሞ ስለሚያውቅ ማለት ነው። እና በቃ እሷ እኮ አጥንቴ ነው የሚሰብር ነገር ነው የተናገረችኝ። እሱ እኮ አጥንቴ የሚሰብር ነገር ነው የተናገረው ፕሊዝ፣ ምንም አይደለም። ክርስቶስ እኮ ቅድም ልክ መምራች እንዲያስተላለፉት ስጋው አልቆ አጥንቱ እስከሚጎዳ ድረስ የሚነካ መከራ ነው የደረሰበት፣ ግን እንደዛ አድርገውት የሚያደርጉት ምንና ይቅርበላቸው ላይ ያልኩ በቃ ቅርበላቸው። መንፈሳዊ በጣም ክርስትና በነገራችን ላይ በዚህ ዓለም ተቃራኒ መኖር ማለት ነው። የዚህን ዓለም ተቃራኒ መኖር ነው። እርግጠኛ ነኝ አንድ ሰው በድላችሁት አይደለም ተበድላችሁ ይቅር ብትሉት እናንተ እንደ ሞኝ ሊቆጥራችሁ ይችላል። ለምን ይሄ ብልጣ ብልጥነት ያለበት አለም ስለሆነ፣ የዓለም ጥበብ በእግዚአብሔር ዘንድ ሞኝነት ይለዋል። ደግሞ ተቃራኒ መንፈሳዊ ዓለም ውስጥ የበደላችሁን ሰው ይቅርታ አድርጉለት። የበደላችሁትን አይደለም የበደላችሁን። ራሳችሁ ያጠፋችሁ ስለ ሰው ማ ደንቡ ነው ያደንቡ አይደለም እያልኳችሁ አይደለም እናንተ ጥፋተኛ ሆናችሁ ብዙ ጊዜ ሰዎች ራሳቸው ጥፋተኛ ሆኖ ይቅርታ መጠየቅ ብዙ ያናክል ክርክር ላይ ጠይቅ ይችላል። ምናልባት የተበደለው ሰው ይቅርታ ለማድረግ ትንሽ ሊቸገር ይችላል እንጂ፣ ግን ተበድላችሁ የበደላችሁን ሰው ሄዳችሁ ይቅርታ መጠየቅ ይሄ አቅም ይጠይቃል። ደግሞ ዝም ብሎ አይደረግም። በነገራችን ላይ አቅምም ይጠይቃል ብዙ ፈተናዎች ስላሉት ማለት ነው። ይህንን መለማመድ ግን ከኛ ይጠብቃል። ክርስትና በየጠይቂቱ ማደግ ነው እና ይህ እንግዲህ በአንድ የሚመጣ ጉዳይ አይደለም። ዝም ብለን አሁን ስለተናገር ነው በነገራችን ላይ የሚሆን አይደለም ግን ደግሞ ማወቅ፣ መረዳት፣ መልመድ ይሄን ነገር ማሳደግ አለብን። የበደልናቸውን ብቻ ሳይሆን እየበደሉልንም ሄደን ቅርታ ማድረግ አለብን። ክርስቶስ በመስቀል ላይ እንደዛ እያደረጉት እያሰቃዩት ከእሱ ቁስል የእኛ ቁስል ላይ ሰዎች የተናገሩን ቃላት እውነት ነው፣ ብዙ የሚሰብር ነገር ሊሆን ይችላል። ግን ያ ቁስል ከክርስቶስ ቁስል አይበልጥም። በልጥም የሚያደርጉት ላይ ያቁምና ይቅር በላቸው ብሏል። ቅርታ ደግሞ ከልብ ነው ያለበት፣ ልክ እንደ ሕፃናት ነው መመራኪ ያስተላለፉት መልዕክት ማለት ነው። ብዙ ነገሮችን ነው ያስተላልፉልን መምህሮቻችን። በእውነት እንደ ይነት መምህሮቻችንን እግዚአብሔር ይጠብቅልን፣ ያብዛልን፣ ማስተዋልን አቅብን፣ ለሁላችን ያድለን። ይቅርታ የሚያስችለው የሚያስደርገውን አቅም ደግሞ ለሁላችን የሚያድልን ማለት እፈልጋለሁኝ። በድጋሚ እንደዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እየተመኘሁኝ ሰላም ላለሁ።